ሰላም አለይኩም ወራህመቱላሂ ወበረካቱ። እንደት የተከበራችሁ የዚህነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ጤንነት አፍያ ሁሉ ሰላም ከእኔ ጋር ሁሉ ሰላም ነው። ዩቲዩብ ቻናሌ ላይክ እና ሰብስክራይብ፣ ሼር እያረጋችሁ ስለምታበረታቱኝ ምስጋና የከልብ ነው። ጀዛኩሙላሁ ኸይራ ዛሬ ማሳያችሁ 92970 ብር ፈጄ የቤት ዕቃና አልባሳት ነው። እንሻላ በቀጣይ የመቶ ሺ ብር እቃ ምን ያክል እንደሆነ የአምሳ ሺ ብር እቃ ምን ያክል እንደሆነ አሳያቸዋለሁ እንሻላ በአላህ ፍቃድ ማለት ነው ማለት በአምሳ ሺ ብር ምን አይነት የቤት እቃ ማሟላት እንደምትችሉ ማለት አምሳ ሺ ብር ደግሞ የቤት እቃ ምን ያክል እንደሚገዛ አሳያቸዋለሁኝ ለዛሬ ይህንን የምታዩትን አልባሳትና የቤት እቃ ረከቦት አለ ሁለት ሞሰብ አርባ ቁጥር ብረት ድስት እና ትሪ እነዚህ ናቸው አብራቸው ይቆዩ ማለት ነው ጋር እንደምታዩት ሞሰብ ብላኛለች። ዳንቴሉ 6550 ነው። ሞሰቦቹ አንዱ ከፍ ይላል፣ አንዷ ደግሞ አነስ ትላለች። ዳንቴሉ ይሄ እንደምታዩት ነው። ትልቁ ይሄ ነው፣ ሞሰቡ ማለት ነው። እዩት። ማሻአላ ጥንት ያለ ፏ ያለ ሞሰብ ነው። በነገራችን ላይ ይቺ ደግሞ መካከለኛ ናት ማለት ነው ያ ግን ውስጧ ሰፊ ነው ማለት ነው። እንግዲህ እነዚህ ሞሰቦች 24ብር ሳብ48ብር የሞሰቡ ወርቃማ በስሊቨር አለ ይሄ ማለት ነው። አንድ ሜትር በዚሁ አጋጣሚ ደግሞ ሳይር ላሳያይ ይሄ አንድ ሜትር ነው። ብዙ ጊዜ ተጠቅርሎች ስለምታዩት ግራ እንዳያጋባችው ነው። ይሄ ደግሞ ሁ ሜትር ነው ይሄ ይሄንን ሁለት እጥፍ ማለት ነው እና የዚህ ዋጋ 825 ብር ነው። የ2 ሜትሩና የ3 ሜትሩ የ5 ሜትሩ ማለት ነው አጠቃላይ። ከዛ ምን አለ እዚህ ጋር ጭልፍ አለ 1000 ብር 40 ቁጥር በወፍራሙ ብረድስት ደግሞ 8000 ብር አይፈታ 40 ቁጥር ማለት ይሄ ነው። ይከብዳል በጣም ወፍራምና እና አንደኛ የሚያጣ ነው። ዋጋው 8000 ብር ነው። 50 ቁጥር 4 50 አርባ ቁጥር ደግሞ 270 ከዛ የቅቤ እቃ ብላኛለች 2300 መካከለኛዋ ናት። ማሻላ ተወዱታላችሁ። ከዛ በመቀጠል ምን አለ እዚጋ እንደምታዩት ደግሞ አምስት ማዕዘን የውሃ ብርጭቆ ሺ 200 ብር፣ ደስ ይላታል። ካርዶ ደርዘኑ 12 ሴም ማለት ነው። ከዛ 2 ሊትር የሻይ በራድ 800 ብር ዘጠኝ ከ50 ደርዘን የሻይ ብርጭቆ ለምታዩት። ከዛ አገረኛ ሲኒ 500 ብር። ከዛ ደርዘን ይሄ የሚያምር ቆንጆ ኳሊቲ የሆነ 3200 ብር፣ 12 ፍሬ ኳሊቲ ሲኒ ረከቦቱ የሚሆን ማለት ነው። የተረከቦቱ ደግሞ 3700 ብር ነው። እዚህ ጋ የጥበብ የጥበብ ምን አለመሰላችሁ ረከቦት አለ ዋጋው 2700 ብር ነው ተብሎ ነው። ጥበብ ረከቦቱ ማጨሻና የጀበራ ማስቀመጥ ድምላይቱም በተመሳሳይ ይህለው ማለት ነው። ከዛ ባለ 5 50 የቡና አንሳ እዚህ ጋር ጥስታል 1600 ብር። እዚህ ጋር ደግሞ አውር ጆርታች፣ እዚህ ጋር 100 ብር የሻይ ማንኪያ 300 ብር ሹካ ማንኪያ 600 700 ብር 200 ብር ደግሞ ጭልፋ 700 ብር ደግሞ ሰርቪስ ከዛም ወደ አልባሳት ነው ብላኛለች። የሚያማምሩ በጣም ቆንጆ በራሴ ምርጫ አሪፍ አሪፍ ነገር በቃ ኢትዮጵያ ውስጥ የሚለበሱ ፋሽን ፋሽን የሆኑ ሽቲዎችን አሰርችላታል። አይኒ ማለት ነው። ሽቲ የሚባለው በነገራችን ላይ የሀረር ሽቲ ነው። ይሄ ግን ቦአይኒ ነው። በጣም ቆንጆ አያችታ። ቁመቱ ይሄ ብታርጉት ምን ብትሉት የማይሰበሰብ ማለት ነው። ማሻአላ እና የዚህ ዋጋ እዩት፣ እንዴት እንደሚያምር እንዴት እንደሚያማምር እዩልኝ? ስድስት ሀባ ነው እዩት። ሰፊው ነው ማለት ነው አራት ሀባ ነው እዩት፣ እንዴት እንደሚያምር ማሻላ። ተባረክ ረህማን። ጽድት ፏ ያለቃ ማለት ነው። ከዛ ምን እዩት፣ አያምርም ጀማ? እስኪ እናንተ ከወደዳችሁት ደግሞ ላይክ አድርጉ። እዩት፣ እንዴት እንደሚያምር ማሻላ። አንድ ሁለት ሶስት አራት ለአራቱም የሚሆን ደግሞ አላባሽ አለ። ይሄ ለዚህ ይሄ ለዚህ፣ እንደገና ደግሞ ይሄ ለዚህ ይሄ ደግሞ ለዚህ። ሻል 380 380 ነው የሚገዛው ግን አንዷን ልፍታና ሳይዙን አይታችሁ ስለሆነ እናንተ ምን ልታዙ። አንዷን ልፍታና ላሳያችሁ። አራቱም አንድ አይነት ነው፣ ግን ይችን ላሳያችሁ፣ ልፍታ ነው ይወት በጣም ቆንጆ፣ ለወጣትም በቃ ለእናቶች አሪፍ የምትባል ሻርፕና፣ ዋጋ 380 ብር ነው ማለት ነው። አያስታ ይመስላል። ከዛ በመቀጠል ያስ አንድ አይነት ሽፎን ብላኝ ያለች፣ ይሄ የውጭ ነው። የዱባይ ገበር ጠርቁ ማለት ነው። አንደኛ የሆነ ቃ ነው። ማሻአላ እዩት፣ ገበሩ ማለት ነው። የዚህ ዋጋ 2800 ብር ነው። 28 ብር ሁለት ሀባ፣ እዩት እንዴት እንደሚያምር ማሻላ። ከዛ ፈርጥ ያለው ሻል ለዚህ አላባሽ ማለት ነው። አይዎት አላባሹ ለሽፎኑ ይሄ ፈርጥ ያለው ነው። እንዴት አባቱ እንደሚያምር እዩልኝ። ማሻላ 2600 ብር በ300 ብር ሂሳብ የዚህ የሽፎኑ ዋጋ ደግሞ በ2800 ብር ያንድ ዋጋ ነው ማለት ነው። ከዛ ምን ብለኛል? የመሰላቱ 3 አባት ሻል እነዚህ ሻሎች ናቸው ለስጦታ ለፈለጋችሁት ነገር የሚሆኑ ሻሎት ናቸው። አንድ አንድ ሻል ግን ትብታና ላሳያችሁ። ከሶስቱ አንዱን ፈልጌ ላሳያችሁ። ለምን ሳይዙን እንዲታወስ ስለሚፈለግ ነው ማለት ነው። ይሁት ትልቅ ነው። ይሄ ትልቅ ነው ማለት ነው። ማሻአላ፣ ተባረከ ረህማን፣ ይሄን ይመስላል ማለት ነው። ሶስት ሀባ በሺ ሁለት መቶ ብር ሶስት ሺ ስድስት መቶ ብር አላት ማለት ነው። ከዛ የሰላት ስጃዳ በሰባት መቶ ብር ሂሳብ 3 ሀብታ 77 ሀያ አንድ ይመጣል ማለት ነው ሁለት ሺህ አንድ መቶ ብር ይመጣል። እዩት እቃው ማሻአላ እንዴት እንደሚያምር ቱርኪያ ነው አሪፍ የሆነ እቃ ነው ማለት ነው። እዩት ከለሩን የሚያምር ነው። ከዛ ለአራት ወንድ ልጆች ለአራት ወንድ ልጆች የሚሆን ልጆች ልጆች ናቸው። አስራ አምስት እንደገና ደግሞ ሶስት አመት 10 ዓመት እንደዚህ ናቸው ማለት ነው። እንትናቸውን የነገርኩህ ስለሆነ የተገዛ ልካቸው ነው እዛ የሚሆነው ማለት ነው። ዩት ይሄ አምስት ዓመት ነው። አምስት ዓመት 850 ብር 300 ብር ቲሸርት ከዛ አምስት መቶ ብር ምን አለው ሼሚዝ እና ቲሸርት ሶስት ልብሶች ማለት ነው ያንዱ ከዛ እዚህ ጋር ደግሞ በተመሳሳይ መቶ 650 300 ጂንስ ደግሞ 850 እዚህ ጋር ደግሞ የትንሹ 500 ብር 3 300 ብር የሶስት 300 አመቱ ማለት ነው። አያችሁ 800 ብር የጅንሱ ዋጋ ነው። እዚህ ጋር ደግሞ የ15 1 አመቱ ነው 8 ከ50 ጂንሱ 6 ከ50 ሸሚዙ እዚህ ጋር ደግሞ 300 ብር ቲሸርቱ የተደጥቆቹ አጠቃላይ 8800 ይሆናል። ያንዱ ደግሞ 600 ብር ይሆናል ማለት ነው። ደግሞ ለ12 አመት እዚህ ጋር እንደምታውቁ ለ12 አመት ሴት ልጅ ቀበቶ ያለው ታይት ያለው የራሱ ታይት ያለው ቆንጆዬ ቆንጆዬ ቀሚሶች በጣም ለተጠቃሚ አሪፍ የሆኑ እቃዎች ናቸው። እነዚህን ደግሞ የገዛኋቸው ይሄን 2600 ብር ነው የገዛሁት። የራሱ ታይት አለው 2600 ብር። እዚ ጋር ደግሞ ለ10 አመት ሴት ልጅ የሚሆን ነው ይሄ። ለ10 አመት ሴት ልጅዋን ከተን እናየዋለን። ለ10 አመት ሴት ልጅ የሚሆን አሳያችሁ። በደንብ ከፍ አርገን እዩት። ማሻላ ተባርክ ነው ለዚህ ዋጋ ደግሞ ሁለት ሺህ አምስት መቶ ብር ነው ታይታለው የራሱ ከዛ ለአምስት አመት አያችሁ እቺ ደግሞ ለአምስት አመት ማሰሪያቸው የራሷ ያላትና ቆንጆዬ ለአምስት አመት ሴት ልጅ አለች ማለት ነው ከዛ ደግሞ ለሶስት አመት ሴት ልጅ የሶስት አመቷንም ፈተን እናያታለን ኢንሻአላህ ቆንጆ ቆንጆ ቅድት ያሉ ልጆች ናቸው እቺ ደግሞ ለሶስት አመት ሴት ልጅ ነው አታምር ማሻላ ተባርከማ። ታይቴ ራሱ አላት። የዚህ ዋጋ ደግሞ 2400 ብርናት ማለት ነው። አዛም በመቀጠል እዚ ጋ እንደምታዩት ለአባት የሚሆን እንዲሁም ለወጣት ልጆች የሚሆን ሱፍ ጣቃ አለ። ይሄ የሱፍ ጣቃ 15 ሜትር ነው። 3 3 ሜትር ማለት ነው፣ ለአምስት ሰው የሚሆን እንግዲህ። እዚህ የሱፍ ጣቃ በጣም ከምነግራችሁ በላይ የሚያምር ቆንጆ የሆነ ሱፍ ነው ማለት ነው። የዚህ ዋጋ ደግሞ ሜትር በ6 ከ50 ሂሳብ ነው። 15 ሲባዛ 650 ምቱት ሂሳቡ ማለት ነው። እነዚህ እንግዲህ የሚያማምሩ የተለያዩ ከለሮች ናቸው። እነዚህን አምስት ለአምስት ሰው የሚሆን ሜትር በ650 15 ሜትር ገዝቻለሁ ማለት ነው። ይሄ መታውት ለረከቦትና ለማን ነው? ለረከቦት ለሁለቱ ረከቦት የሚሆን ዳንቴል ነው 400 ብር ማለት ነው። ከዛ ደግሞ አደሬዎች አሉ እዚህ ጋር ደግሞ ምን እንደመሰላችሁ ለ15 አመት ሴት ልጅ 15 አመቷ ሴት ልጅ የሚሆን ምን ብላኛለች ልጅ ጅልባ ብላኛለች። ይሄ ጅልባ በእኔ ወደ አምስት ስድስት አይነት በጥቁር በቀይ ቡኒ በተለያዩ የሆነ አለኝ። በጣም የሚያምር አንደኛ የሆነ ዩቲጁ ላይ ይሄን እንደዚህ እንትን ብላ ነው የሰራችው። በጣም ከሚገባው በላይ የሚያምር ቆንጆ መዘነጫ የሆነ ልብስ ነው። ይሄ ሁለት ሺህ ስምንት መቶ ብር ነው የተሰራው። በጣም የሚያምር በትዕዛዝ ነው ይሄ የተሰራው ማለት ነው። ቆንጆ የሆነ ጅልባብ ነው። ይሄንን ደስ ይችላታል ማለት ነው። ከዛ ዚ ጋር ደሞ ምን አለ መሰላችሁ ጀማአ ለአምስት ሴት የሚሆን ጣቃ ልብስ ለአምስት ሲባዛ በሁለት ተኩል ሁለት ተኩል ለአንዷ ሴት ሁለት ተኩል ለአንዷ ሴት ነው የዚህ ዋጋ ደግሞ በ230 ብር ሂሳብ። 2875 ብር ይመጣል ማለት ነው። እዩት ከለሩ እንዴት እንደሚያምር ምን አደረኩኝ? ሻርፕ ለሁሉም እዚህ ጋር ዘጠኝ መቶ ብር ከዚህ ሻርፕ ጋር ማች ያደርጋል። ይህም እንደዛው እንደምታዩት ማሻላ፣ በጣም የሚያምር ቆንጆ የሆነ ጨርቅ ነው። ከዚህ ጋር ማች ያደርጋል ማለት ነው። እስኪ አንዱ ላሳያችሁ። ለምን ሁሉ ምሽት ከሆነ ትንሽ ትንላችኋል ማለት ነውና፣ እዩት ሻርፑ እንዴት እንደሚያምር ይሄ 900 ብር የአንዱ ሻርፕ ሂሳብ ማለት ነው። ግን እዩልኝ እንዴት እንደሚያምር። ማሻአላ ተባረከ ርህማን ሁላችሁም ተወዱታላችሁ። ይሄንን ለጣቃ ልብሱ እንደዚህ ማቻረግላታለሁ ማለት ነው። ከዛ በመቀጠል ደግሞ እዚህ ጋር እንደምታዩት ይሄ አለ። እዩት እንዴት እንደሚያምር። ማሻላ ተባረከ ርህማን። እዩት ይሄ ጋር ማቻረጋ ማለት ነው። ያስ ከዛ እዚህ ጋር ደግሞ በነጭ አለ። ነጭ ከለሩ ነው የፈለኩት ለዚህ ነው ይሄ ጋር ማች አደርጋል። ተፈጠገችም ደግሞ ከዚህም ጋር ማች አረጋል። እንደዚህ እንደምታውት ይሄ ደግሞ ከዚህ ጋር ነው ቀሚሱም ማለት ነው። አምስት አምስት ሀባ ነው ማች እያረግ ያደረገው። ይሄ እዚህ ጋር ከነሻርኩ ከዚህ ጋር እንደዚህ ማች። ይሄም ደግሞ ከዚህ ጋር እንደዚህ አደረገ ማች። ይሄም ደግሞ ከዚህ ጋር እንደዚህ አደረገ ማች ነው ያደረገ ነው ማለት ነው። ከዛ መጋረጃ ለመስኮት የሚሆን አለ። ይሄን ለፍረንች ዶር ማድረግ ይቻላል። ይሄ ሁለት ሀባ ነው፣ ሺህ ሦስት መቶ ብር ነው የተገዛው። እዩስ ለመስኮት ከሆነ ይሄንን ነጠላውን ብቻውን ይደረጋል። ለፍረንች ዶር ከሆነ ደግሞ ሁለቱን በአንድ አስተካክቶ ይደረጋል። መቶ ብር ነው። ከዛ ምን አለ የቱርክ ምንጣፍ ሁለት በሶስት ነው ይሄ የተገዛው፣ ደግሞ አራት ማን 5000